በትናንትናው እለት በዋይት ሃውስ በተደረገውና የአሜሪካኑ ፕሬዚዳንት ለሳዑዲ ክራውን ፕሪንስ ለሆኑት ለሞሐመድ ቢን አልሳልማን ያደረጉላቸው አቀባበል እንግዲህ አሁንም ዓለምን እያነጋገረ ይገኛል። በዛን ወቅትም እንግዲህ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ለየትኛውም አመራር አቀባበል ባላደረጉበት መልኩና እጅግ በጣም በሚገርም መልኩ ነው እንግዲህ አቀባበል የተደረገላቸው። ታዲ በዋይት ሃውስ ለሚገኙ ጋዜጠኞች ብሪፊንግ በሚያደርጉበት ወቅት እንግዲህ ያልተጠበቁ ነገሮች ተጠይቀው ነበር ተከስተው ነበር። ከዚህ ውስጥም አንዱ እንግዲህ የሳውዲ አልጋወራሽ እንግዲህ በአሜሪካን ኢንቨስት ለማድረግ 600 ቢሊዮን የአሜሪካን ዶላር ኢንቨስት ለማድረግ ነበር ሀሳባቸው። ከዛ ደግሞ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ የተናገሩት 600 ቢሊዮን የአሜሪካን ዶላሩን ወደ አንድ ትሪሊዮን ታደረጉ አለ ብዬ ያስባለሁ ብለው እንደቀል ይናገራሉ። የዛኔ ግን የሳውዲ ፕሪንስ ወዲያውኑ ማለት ይሰጣሉ። ይሄ ነገር የሚቻል ነገር ነው ወደ አንድ ትሪሊዮን እናሳድጓለን ብለው እንግዲህ ለሳቸው ቃል ይገባላቸዋል በዛን ወቅት ማለት ነው። በዛን ወቅትም እንግዲህ አንድ ጋዜጠኛ ማለትም የኤንቢሲ ጋዜጠኛ አንድ ጥያቄ ጠይቃ ነበር። ይህም እንግዲህ በአሜሪካና ና በሳውዲ ዓረቢያ መካከል ውጥረትን ይፈጠረ ና ለአመታት ይቆየ ነበር። ይህም እንግዲህ በቱርክ እንደ ፈረንጆቹ አቆጣጠር በ2011 የሆነው ነገር ነው። እንግዲህ ዜግነቱ የሳውዲ ዓረቢያ ጋዜጠኛ የሆነ ና በወቅቱ ደግሞ ሳውዲ ዓረቢያን አመራሮች ና እንዲሁም ንጉሶችን የሚቃወም ጋዜጠኛ ነበር በቱርክ የሚገኝ ከዛ ቱርክ ወደሚገኘው የሳውዲ አረቢያ ኤምባሲ ይሄዳል እንግዲህ ከፓስፖርት ጋር የተያያዘ ጉዳዮችን ለማስፈጸም የዛን ወቅትም እንግዲህ የሆነ ግጭት ይፈጠራል በመሀላቸው ማለት ነገር ግን በዛ ሰዓት በእጁ ላይ ያደረገው ስማርትዎች ነበረ ይህም ስማርቶች እንግዲህ ውጭ ለነበረችው ለሚስቱ ቀጥታ የሆነ ኮንቨርሴሽኑን ሲያስተላልፍ ነበረ በዚህም እንግዲህ ግጭቱ መፈጠሩ እሷ ታውቃለች። እሱም የዛን ጊዜ ህይወቱ ያልፏል ማለት ነው በአሰቃቂ ሁኔታ እንደተባለው ከሆነ ህይወቱ ካለፈ በኋላ እንዳይገኝ ሰውነቱን ቆራርጠው ነበረ ህይወቱ እንዲያልፍ ያደረጉት በወቅቱ ማለት ነው ይህም እንግዲህ ሲያይን ጨምረው የተለያዩ አካላት ይህን ነገር ያስፈጸሙት የሳውዲ አረቢያ መሪ ናቸው ስለዚህ ለዚህ ወንጀል እሳቸው ናቸው ተጠያቂ የተለያዩ ክሶችን ያቀርቡ ነበር። በዚህም መሃል እንግዲህ የሁለቱ ሀገራት ግንኙነት ሻክሮ ነበር። በተጨማሪም እንግዲህ አልቃይዳ ፈጽሞታል የተባለው በአሜሪካን ከተማ ላይ የሆነው የሁለቱ መንታ ፎቆች የሽብርተኛ ጥቃት ነው። በዚህም እንግዲህ የሳውዲ አረቢያ ዜግነት የነበራቸው በወቅቱ ኦሳማ ቢላደን ተጠያቂ ነበሩ። ስለዚህ ሳውዲ አረቢያም እጁ አለበት ተብሎ ይነገር ነበር። በዚህ ምክንያት የሁለቱ ሀገራት ግንኙነት ሻክሮ ነበር። የጋዜጠኛው ሞት ተከትሎ እንግዲህ ጋዜጠኛ ጥያቄ ታቀርባለች። ዶናልድ ትራምፕም እንግዲህ ክራውን ፕሪንሱን ዲፌንድ ያደርጓቸዋል። ክራውን ፕሪንሱም ከዚህ ወንጀል ነጻ ናቸው እሳቸው ያገባቸውን በዚህ ወንጀል ብለው እሳቸው ዲፌንድ ያደርጓቸዋል። ነገር ግን የሳውዲ አረቢያ ፕሪንሱ እኔ ጦር ሀሳብ አለኝ ብለው እንግዲህ ከዶናልድ ትራምፕ መድረኩን ይቀበላቸዋል። በዛን ወቅትም ፕሪንሱ ሲናገሩ ይህ ግድያ እኔንም አስደንግጦኝ ነበረ፣ ለሁላችንም ነበር መጥፎ ዜናነቱ ብለው ተናግረዋል። በዚህ ግድያ ላይ እንዳልተሳተፉ የሚያሳይ ነገር ተናግረው ነበር። በተጨማሪም ደግሞ በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት እንዲስተጓጎል ያደረገው አንደኛው የናይል ኢሌቨል ጥቃት ነው ብለዋል። በዚህም በወቅቱ የሳውዲ አረቢያ ተወላጅ የነበረው ኦሳማ ቢላደን ለዚህ ነገር ተጠያቂ ነው፣ እሱም ባረገው ና ባቀናበረው የሽብር ጥቃት ምክንያት የሳውዲ አረቢያ ስም አብሮ ሲነሳ ነበር። ነገር ግን ሳውዲ አረቢያ ከዚህ ንጹህ ነች። ይህ የሽብርተኛ ጥቃት ፈጽሞ እኛ ያወክለንም ና እኛ ከደሙ ንጹህ ነን የሚል ሀሳብ ማራምደዋል፣ በወቅቱ ማለት ነው። በተጨማሪም በወቅቱ ዶናልድ ትራምፕ እጅግ በጣም ለየት ያለ ነገርን አጋርተዋል። ይህም እንግዲህ ከኔቶ ስብስብ ውጭ ወይም ከኔቶ አልያንስ ውጭ ያለች ጥሩ አጋራችን በአሁኑ ወቅት ሳውዲ አረቢያ ነች ብለው እንግዲህ በዛ ነው ተናግረዋል። ይህ ደግሞ የሚያሳየው በሁለቱ መካከል ማለትም በሳውዲ አረቢያ ና በአሜሪካ መካከል ያለው የሚሊተሪ ወይም የወታደራዊ ግንኙነት እጅግ በጣም ትልቅ ቦታ እንደደረሰ ነው እና ይህ ማለት በዶናልድ ትራምፕ ዘመን በሁለቱ ሀገራት መካከል ያለው ግንኙነት ሌላ ሌቤል ውስጥ ገብቷል ማለት ነው። ያው በሳውዲ አረቢያ የመጣ በአሜሪካ መጣ እንደ ማለት ነው እንግዲህ ስምምነት ያደረጉት ይህ ግንኙነት ማን ሊያስከፋ ይችላል? እንግዲህ ኮመንት ላይ አስቀምጡልኝ።